እሺ ተመልካቾች እንዴት ናችሁ? ከቅርብ ጊዜ ወዲህ ስለ ዲሞክራሲ የሚያጠኑ ሳይንቲስቶች ህዝብ በፖለቲካ ተቋማቶች ላይ ስላለው እምነት በብዛት ያጠናሉ። አሁን አሁን በብዛት የሚጠና ሀሳብ ሆኗል። ለምንድን ነው እንደዚህ? በብዙ የዓለም ሀገራት ዜጎች በመንግስት ላይ ያላቸው በመንግስትና በመንግስት ተቋማቶች ላይ ያላቸው እምነት በከፍተኛ ሁኔታ እየቀነሰ ነው። ከዚህ ውስጥ ሁለት ጥናቶችን አቅርብላቸዋለሁ። በአንደኛው ጥናት 39 ከመቶ ብቻ ያ ዜጎች በመንግስታቸው ላይ እምነት አላቸው፣ ደግሞ በሌላ ጥናት ደግሞ ከ50 ፐርሰንት በላይ የሚሆኑ ዜጎች ደግሞ በመንግስታቸው ላይ እምነት የላቸውም የሚሉ ሁለት የተለያዩ ጥናቶችን አቅርብላችሁ፣ ግን ሁለቱንም ከተመለከታችሁ ከ ሃምሳ ከመቶ በላይ ዜጎች በመንግስታቸው ላይ እምነት የላቸውም። በዓለም ላይ እንግዲህ ስለ ዓለም ጥናት እናወራለን። ስለ ኢትዮጵያ የተወሰነ ሀሳብ እናቀርባለን። እናንተ ደግሞ ከምታውቁት ሁኔታ አንጻር ሀሳቡን ልታዳብሩ ትችላላችሁ። እንግዲህ በየአመቱም እንኳም ሳይሆን በረጅም ጊዜ ጥናቶች ይወጣሉ። ምንድን ነው ለምሳሌ 2016 የአለም ባንክም አይምኤፍም አመታዊ ስብሰባ ሲያደርጉ ከሚነሱ ሀሳቦች መካከል አንዱ የገቨርናንስ ጋፕ ይባል ነገር አለ። ገቨርናንስ ጋፕ ምንድነው? ህዝብና መንግስት ያላቸው ርቀት፣ የአንድ ሀገር ህዝብና ያን የሚያስተዳድረው መንግስት ያላቸው ርቀት። ገቨርናንስ ጋፕ የስብሰባ ሀሳብ ነው የሚሆነው እና በ2016 ኤልደማን ትረስት ባሮሜትር ወጥቶ ነበር። እና በእሱ ጥናት መሰረት በአለም ላይ ከግማሽ በላይ የሚሆነው ህዝብ መንግስቱን አያምንም የመንግስት አስተዳደሪዎችን አያምንም። የመንግስት ህዝብ በመንግስት ላይ ያለው እምነት የወረደበት መሰረታዊ ምክንያት ብዙ የሚጠቀሱ ምክንያቶች አሉ። እንግዲህ መንግስት ለጥቂቶች እንጂ ለብዙሀኖቹ አያስብም የሚል እምነት አላቸው፣ ብዙ ሰዎች ስለ እያንዳንዱ መንግስት ሲያስቡ የፖለቲካ ስልጣን በጥቂቶች የመያዝ አይነት ባህሪም ስላለው ደግሞ ብዙሀኑን አያስተውልም የሚል ስጋት ስላላቸው ደግሞ ፎርማላይዜሽን የሚባለው ችግር አለ። ፖለቲከኞች በጣም ብዙ ቃል ይገባሉ፣ ስልጣን የመንግስት ስልጣንን ለመያዝ የመንግስት ስልጣንን ከያዙ በኋላ ግን ጥቂት ነው ዴሊቨር የሚያደርጉት ቃል ከገቡት ጥቂት ነው የሚሰሩት። ስለዚህ በፕሮሚሱ ህዝቡ በህዝቡ በሰጡት ቃል ይጠብቃቸዋል። ነገር ግን ባደረሱ ሲመለከታቸው እምነት እንዳያሳድርባቸው ይሆናሉ። ለዚህ ነው ለምሳሌ የመጠጥ ውሃ ስለሌለው የመጠጥ ውሃ አስገባላለሁ ተብሎ ቃል የተገባለት ህዝብ በፖለቲካው ዘመኑ የመጠጦ አካል ገባለ ታክስ ለመክፈልም ተነሳሽነት የለውም። ስለዚህ በመንግስት አስተዳደርም እምነት የለውም ማለት ነው። ደግሞ የሚመለከታቸው በመንግስታት ውስጥ በአስተዳደር ውስጥ የማያቸው ሙስናዎች መንግስት ላይ ያሉ ሰዎች ለራሳቸው ጥቅም እንጂ ለጠቅላላው ህዝብ ፍላጎት የቆመው አይደለም። ስለዚህ አላምናቸውም ብለው ያምናሉ። እንግዲህ ወርልድ ባንክና አይ ኤም ኤፍ ላይ ገቨርነስ ጋፕ ላይ የሚቀርቡ ሀሳቦች ናቸው እነዚህ ግን እኔ አንድ ዋና ጥናት ላቅርብላችሁ። ኦኤሲዲ የሚባል ተቋም አለ በአለም አቀፍ ደረጃ በ1961 የተቋቋመ ነው። 38 የሚሆኑ በአውሮፓም በእስያም ያሉ ሀገራቶች ያቋቋሙት ነው። ዘ ኦርጋናይዜሽን ፎር ኢኮኖሚክ ኮኦፕሬሽን ዴቨሎፕመንት የሚባል ተቋም አለ። ኦኤሲዲ ሲባል ሰምታችኋል ወይ? ደግሞ የኦኤሲዲ አባል ሀገራቶች ይባላል። እና የኢኮኖሚ ፖሊሲ ላይ የዴቨሎፕመንት እድገት ላይ የታክስ ሁኔታዎች ላይ እና የተሻለ ህይወት መመስረት ላይ የሚሰራ ተቋም ነው ኦኤሲዲ የሚባለው። እና እዛ ላይ የኤሮፓያን ኢንስቲቲ ፎር ኢንተርናሽናል ሪሌሽን ላይ የቀረበ አንድ ጥናት አለ። እሱም ምንድን ነው የሚለው? በአለም ላይ 39 ፐርሰንት ብቻ የሚሆኑ ዜጎች ናቸው በመንግስታቸው ላይ እምነት ያላቸው። በአባል ሀገራቶች ላይ በተወሰደ ጥናት 30 ሀገራቶች ናቸው ከ38ቱ የተወሰደው ሰላሳ ሀገራቶች ናቸው። እዚህ ውስጥ ያሉ አገራቶች የኦሲዲ አባል የሚባሉት በጣም ትልልቆቹ ናቸው። አሜሪካንም ወስዳችሁ ቻይናንም ጨምራችሁ እስራኤል፣ ኮሪያ፣ ጃፓን፣ ሜክሲኮ፣ ካናዳ፣ ጀርመን፣ አውስትራሊያ፣ ኦስትሪያ፣ በቃ እነዚህ ትልልቅ ምትሏቸው የዓለም ሀገራቶች በሙሉ አባል ይሆኑበት ነው። ኦኤሲዲ የሚባሉ 38 አባል ሀገራቶች ያሉት በ1961 የተቋቋመ ነው። ከእነዚህ አባል ሀገራቶች ውስጥ 30ዎቹ ብቻ ሳምፕል ተወስደው ነው ኦልሞስ፣ ከ38ቱ 30 ማለት ብዙ ነው በዚህ ጥናት ውስጥ እነዚህ ያደገው ሀገራቶች 39 ከመቶ ብቻ ነው በመንግስት ላይ እምነት ያለው ህዝቡ። ኦልሞስት ስልሳ አንድ ከመቶ የሚሆነው ህዝብ በመንግስቱ ላይ እምነት የለው። እንግዲህ አፍሪካን አስቡት የኢትዮጵያንም ማሰብ ትችላላችሁ። የእምነታቸው መሰረታዊ እምነት ያጡባቸው ምክንያቶች አራት ዋና ዋና የሚባሉ ሀሳቦች አሉ። ደግሞ እኛ የምንጋራቸው ናቸው። እንደ ኢትዮጵያን ብትመለከቱ የሚገልጹ ናቸው። እንግዲህ የፖለቲካ ምህዳር ሁኔታውን እርካታቸውን እየቀነሰ የመጣበት የፖለቲካ ፓርቲዎች ሁኔታ ራሱ መንግስት ዜጎችን ለመርዳት የሚዘረጋው ሲስተም በሙሉ እምነቶቻቸውን እንዲያጡ አድርጓል። በጥቅሉ ሲታይ ግን አንዱ መሰረታዊ ችግር ህዝብ በመንግስትና በመንግስት ተቋማቶች ላይ እምነት የሚያጠው አንዱ ምንድን ነው፣ ዲስኮኔክሽን አለ በመንግስትና በህዝብ መካከል በመንፈስ ያለመገናኘት ብላችሁ ቁጠሩት። በተደጋጋሚ ይሄ ሀሳብ እኔም አንስቼ አውቃለሁ። ከኢኮኖሚስ ጋር ቀጥታ የሚገናኝ ስለሆነ ምን ማለት ነው? የመደበኛው ህዝብ መሰረታዊ ችግር እና ፖለቲከኞቹ ችግር ነው ብለው የሚሰሩበት ስራ የሚጣጣም አይደለም። ለምሳሌ ህዝብ ያስጨነቀው የምግብ ዋስትና ጉዳይ ሊሆን ይችላል። ነገር ግን ፖለቲከኞች እና መንግስት የሚንቀሳቀሰው ሌላ ነገር ነው የሚሰራው። የህዝብ ጥያቄ መሰረታዊ ጥያቄ የምግብ ዋስትና ነው፣ ግን መንግስት የሚሰራው ሌላ ነው። የህዝብ ጥያቄ የህዝብ መሰረታዊ ጥያቄ ሰላም ነው፣ ደህንነት ነው። ነገር ግን መንግስት የሚሰራው ስራ ሌላ ነው። ስለዚህ የመደበኛ ህዝብ ጥያቄና የፖለቲከኞችና የውሳኔ አውጪዎች ፍላጎት የተለያየ ነው። ስለዚህ የህዝብ ፍላጎትን ይዘው እየሰሩ አይደለም የሚል እምነት አለ በፐብሊክ በህዝቡ እንግዲህ በአንድ ሀገር ውስጥ የኢኮኖሚ እኩልነት አለመኖር የኑሮ ውድነት በጣም ከፍተኛ ሲሆን የትምህርትም የጤናም ጥራት መቀነስ አቅርቦት መቀነስ ሲመለከቱ ሰ ይሄ መንግስት ለእኛ እየሰራልን አይደለም፣ ስለዚህ ይህኛውን መንግስት እንዴት እናምነዋለን ወደሚል ይመጣሉ ማለት ነው። ዜጎች ለዜጎች ግልጋሎት ይሰጣሉ ብለው ባመኗቸው ተቋማቶች እንደተገፉ ማሰብ ይጀምራሉ ማለት ነው። ኢትዮጵያ ውስጥም ብዙ ማጉረብረም ትሰባላችሁ። የእኛ ችግር ይሄ ነው፣ ግን የመንግስት ትኩረት የሆነው እኮ ይሄ ነው። በኢኮኖሚክ ሰኛ የሚባላል ዘሞስት ኢምፖርታንት ዘሞስት ሲግኒፊካንት የሆነ ጉዳይ ላይ ነው የመንግስት ትኩረት መሆን ያለበት ይባላል። የህዝብ ትኩረት የምግብ ዋስትና ከሆነ የመንግስትም ትኩረት መሆን ያለበት የምግብ ዋስትና ነው። ምክንያቱም ዘሞስት ኢምፖርታንት ለህዝብ ምግብ ዋስትና ነው። ዘሞስት ሳትስፋክሽን የሚሰጠውም ደግሞ ምግብ ዋስትናው ሲመለስ ለህዝብ ዘሞስት ኢምፖርታንት የሆነውን ነገር ግን ለመንግስት ዘሞስት ኢምፖርታንት ካልሆነ ፐብሊክ ምን መሆን ይጀምራል ማለት ነው? ትረስት ማጣት እየጀመረ ይመጣል። አንዱ ዲስኮኔክሽን መኖሩ ነው። ለምሳሌ በምርጫ ወቅት ላይ በቃ ለለውጥ ተብለው የሚወጡ በጣም ብዙ ቃላቶች አሉ እና እነዚህ እንቅስቃሴዎች አንዳንዴ ሀብታሞች ኤሊት የሚባሉት ፖለቲከኞች ኤሊት የሚባሉትና መደበኛው ህዝብ መካከል ያለውን ልዩነት ጭራሽ ይለጥጡታል። አስፍተውት ቁጭ ይላሉ። እሱ ጋፑን እያሰፋው ይመጣል። መንግስት ከመደበኛው ህዝብ ፍላጎት ለመ መደበኛው ህዝብ ደግሞ በቁጥር ስለሚበልጥ ብዙ ስልሳ ምናምን ከመቶ የሚሆነው ህዝብ በመንግስቱ ላይ እምነት የለውም። እንዲሁም አብዛኞቹ በምርጫ ወቅት ድጋሚ ለመመረጥ በሚቀጥለው ምርጫ ድጋሚ ለመመረጥ ነው እንጂ ትኩረታቸው የመደበኛውን ህዝብ ጥያቄ የሚመልስ አይደለም የሚል ነው የጥናቱ ውጤት የሚያሳየው። ሁለተኛው እንግዲህ ይሄ ገንዘብ የሚያመጣው የፓወር ደግሞ ልዩነት አለ፣ የፓወር የሚፈጥረው ጫና አለ። በተለይ አንዳንድ ሀገራቶች ላይ የምርጫ እንቅስቃሴ በጣም ውድ ከመሆኑ የተነሳ ፖለቲከኞች ለምርጫ እንቅስቃሴዎቻቸው ግለሰቦችን፣ ሀብታሞችን እና ተቋማትን ይፈልጋሉ፣ እንዲደግፏቸው በምርጫ ቅስቀሳ ወቅት እንዲደግፏቸው ይፈልጋሉ። ስለዚህ የእነሱን ድጋፍ ይቀበላሉ፣ የገንዘብ ድጋፍ ይጠቀማሉ ማለት ነው። ስለዚህ እነዚህ ሰዎች ሀብታሞችና ትልልቅ ተቋማቶች እነዚህን ፖለቲከኞች የገንዘብ ድጋፍ አድርገውላቸው የፖለቲካ ስልጣኑ ላይ አስተዳደሩ ላይ ያስቀመጧቸው ጊዜ የእነዚህን ሰዎች ፍላጎት አያሟሉም ብሎ ለመገመት ከባድ ነው። ስለዚህ በእነዚህ ሰዎች ድጋፍ አድራጊዎች ጫና ፖለቲከኞቹ ለአብዛኛው ህዝብ፣ ሳይሆን ለጥቂቶቹ ነው የሚቆሙት የሚል እምነት አለ በፐብሊኩ በህዝቡ በመደበኛው ህዝብ ማለት ነው። ስለዚህ ለብዙሀኑ ሳይሆን ለጥቂቶች ፍላጎት ያደላሉ የሚል ስጋት አለ። ይሄ እምነት እንዳይኖራቸው እያደረገ ነው። ሙስናንም እዚህ መጨመር ትችላላችሁ። እነዚህ ኤሊት ለሆኑ ሰዎች ለደገፏቸው የፖለቲካ ፓወር እንዲያገኙ ላደረጓቸው የሚሰጡት ፕሪቪሌጅ በሙሉ እንደ ኮራፕሽን የሚቆጠረው ይሄ እነሱን ብቻ ፕሮቴክት፣ ጥቂቶችን ብቻ ፕሮቴክት እያደረገ ነው የሚል ስጋት አለ። በዚህ ምክንያት እምነታቸው እየቀነሰ ነው፣ ኢሮድ እያደረገ ነው ነው የሚለው በጥናቱ። ሶስተኛው፣ አብዛኛው መንግስት ኢትዮጵያንም ጨምሮ፣ አፍሪካም ጨምሮ፣ እዚህ ጥናት የተደረገባቸውን ሀገራቶች ጨምሮ ከመንግስት ውጭ ያለው ጫና ከፍተኛ ነው። አንዳንድ ሀገራቶች መንግስት ብቻውን አይወስንም። አሁን ኢትዮጵያ ውስጥም የኢኮኖሚ ፖሊሲን መንግስት ብቻውን ነው የሚመራው ብሎ ክርክር መፍጠር ልካ ይሁን፣ አይኤምኤፍም እኮ ሰይንግ አለው ወርል ባንክ ሰይንግ የለውም፣ የኢትዮጵያ ኢኮኖሚ ላይ እንደሱ ብሎ መከራከር ይቻላል። ለምሳሌ የተፈጥሮ ጥበቃ፣ በቃ አካባቢን እየበከልኩ እኔ ኢኮኖሚን መምራት እፈልጋለሁ ማምራት እፈልጋለሁ ብሎ አንድ ሀገር አሁን ጫና መፍጠር ይችላል እንዴ? የዓለም ሀገራቶች በተቀመጡበት ውስጥ ተፈጥሮ ጠበቃ እኮ በመንግስታቶች ቁጥጥር ውስጥ አይደለም፣ በዓለም አቀፍ ተቋማቶች ነው። በ ይሄንን የተፈጥሮ መጠበቅ አለብን ይባል የሚባለው ትእዛዝ ይመጣበታል። ስደት አልቀበልምም ስደተኞች መልስም አትመልስም የሚባለው ክርክር የሚመጣው እኮ በሌሎች ሀገራቶች ጫና ውስጥ ነው። ዓለም አቀፍ ንግድ ኢትዮጵያ የምትታገልበት የዓለም የንግድ ድርጅት ውስጥ መግባት የንግድ ድርጅትን በራስ አለመምራትን ይጨምራል። ምክንያቱም አባል የሆኑ ሀገራቶች ካልወሰኑ በስተቀር አለም አቀፍ ንግድ ማከናወን አይቻልም። ስለዚህ መንግስት ብቻ ስለፈቀደ አይሆንም፣ ብዙ ነገር ሌሎች ሀገራቶችም ስለፈቀዱ ነው፣ አለም አቀፍ ተቋማቶችም ስለፈቀዱ ነው። ለምሳሌ ሽብርተኝነት ላይ ያለ ትግል፣ ጎረቤት ሀገር ካልተባበረ በስተቀር አንድ ሀገር ሽብርተኝነትን መዋጋት አትችልም። ሌላ ሀገር ያለ ሽብርተኝነትን ለመዋጋት ከሌላ ሀገር ጋር መጣመር ያስፈልጋል። አንድ ሀገር ብቻውን ያለመወሰን አይነት እድል ውስጥ እየወደቀ ነው። ስለዚህ መንግስት አክት ሳይሆን የሚያደርገው እንዴት ሪያክት አደርጋለሁ ብሎ ነው እየጠበቀ ያለው። ለምሳሌ ኢትዮጵያ መንግስት ከአይምኤፍ እንደ አይምኤፍ አስቦ ነው አይምኤፍ የሚያመጣው ሀሳቦች ላይ እንዴት ሪያክት አደርጋለሁ ነው እንጂ ብቻውን አሁን ሪፎርም ያደረገው ኢኮኖሚ ላይ አክት ሊያደርግ አይችልም። መነጋገር አለበት፣ ስለ ፈንድ መነጋገር አለበት፣ ስለ ሪፎርሙ ስፒድ መነጋገር አለበት፣ ስለ ፓኬጆች መነጋገር አለበት፣ ስለ ውጤት መነጋገር አለበት። ከአይኤምኤፍ ጋር ግንኙነት የጀመሩ ከወርል ባንክ ጋር ግንኙነት የጀመሩ ካሉ ጫና ውስጥ ናቸው። ስለዚህ መንግስት ብቻውን ይወስናል የሚል ስጋት ስለሌለ የአለም አቀፍ ተቋማቶች ጫና ውስጡ ስላለበት በዚህ እምነት የለንም። አሁንም ትራምፕ የሚያደርጉት እንቅስቃሴ እኮ እሱ ነው። ብዙ ሀገራቶች ላይ ታሪፍ ሲጥሉ የትራምፕ ታሪፍ እዚህ ያለውን ጠቅላላ ኢኮኖሚ አፌክት፣ ጉዳት ውስጥ ይጥለዋል። ስለዚህ እዚህ ጠንካራ ስለተሆነ ብቻ ኢኮኖሚ ጤነኛ መሆን አይችልም። ስለዚህ ብዙ መንግስታት አክት የማድረግ አቅማቸው ደካማ ነው። ስለዚህ ብቻቸውን ተባባሪ የአስተባባሪነት ሚና የወሰዱ ስለሆኑ በራሳቸው ብዙዎቹ ብዙውን ነገር መወሰድ አይችሉም የሚል እምነት በፐብሊክ አለ በህዝብ አለ። እሱ እምነት እንዲያጡ እያደረገ ነው። አራተኛው እንግዲህ ብዙዎቻችሁ የምትታዘቡትን ምንድን ነው እራሱ መንግስትና ፖለቲከኞች የሚያደርጉት እንቅስቃሴ ይሄ ለመወደድ በመፈለግ የሚመጡ የመረጃዎች ሁኔታ፣ ትክክለኛ የህዝብ ችግርን ሳይሆን ህዝብ ደስ ይለዋል ብለው የሚያስቡትን ብቻ ለማድረግ መሞከር ሮንግ የሆነ ማለት ነው። ለዚያውም ለመታየት መሞከር፣ መረጃ አዛብቶ ማቅረብ፣ ለመወደድ መፈለግ፣ እነዚህ በሙሉ ህዝብ እንዲጠራጠር ነው እያደረጉ ያሉት። ለምን ከተባለ አሁን ባለው ሪሰንት በሆነ በአስተዳደር ስርዓት ውስጥ ሶሻል ሚዲያ የሚባል መንግስትን የሚገዳደር የሚዲያ ስርዓት ተፈጥሯል። ምንም የሚያደረግ መረጃን በጣሶ የሚያቀርብ መረጃን ዋሽቶ ማቅረብ የሚችል መረጃን አጋኖ ማቅረብ የሚችል መረጃን ፈልፍሎ ትክክለኛውን አድርጎ ማምጣት የሚችል ስለዚህ ህዝብ በሁለቱ ዳይሌማ ውስጥ እየተቀመጠ ይመጣል። አሁን በሶሻል ሚዲያ ያለው መረጃ ልውሰድ ወይስ በመንግስት ያለው መረጃ ልውሰድ? ስለዚህ እርግጠኝነት እያጣ እንዲመጣ እያደረግን ዲጂታል አለሙ በመንግስት ላይ ያለ ትረስት እንዲጠፋ እያደረገ ነው። ስለዚህ ህዝብ ለመንግስት ላይ ያለው መተማመን እንዲጓደል እያደረገ ነው። በእነዚህ ምክንያቶች ዋና ዋና በሚባሉ ምክንያቶች እንግዲህ 39 ከመቶ ብቻ የሚሆነው ህዝብ በመንግስት ላይ እምነት አለው ወርልድ ባንክና ኤምኤፍ ላይ በ2016 ኤልድማን ትረስት ባዮሜትር ላይ ደግሞ ከ50 ከመቶ በላይ የሚሆነው ህዝብ በመንግስት ላይ ትረስት የለውም። አፍሪካ ያሉ መንግስታትን አስቡ እንግዲህ ኢትዮጵያ ውስጥም ያለውን ስርዓት ማሰብ ትችላላችሁ። ምን ያህሎቻችሁ ነው ከመንግስት ጋር የሚወጣ ፖሊሲን በመቶ ፐርሰንት እምነት የምትቀበሉት? በጣም በብዙ ፐርሰንት እምነት የምትቀበሉት የትኛው ፖሊሲ ላይ ነው? ትክክለኛ ለህዝቡ ሲባል እየተደረገ ያለ ነው ይሄ እርምጃ፣ ጠቅላላ ኢኮኖሚን ለማሻሻል ነው፣ የህዝብ ኑሮን ለማሻሻል ነው የሚል እምነት የምትወስዱ የትኛዎች ምን ያህሎቻችሁ ናችሁ? እናንተ የራሳችሁን ኦብዘርቬሽን ማቅረብ ትችላላችሁ። ግን በጣም አስፈላጊ ነው። በመንግስትም በጣም ከፍተኛ ስራ መሰራት አለበት፣ እውነት የሆኑትን ለፐብሊክ የሚታሰቡትን በሙሉ ማቅረብ። የመንግስት የአስተዳደር ስርዓት በጣም ኮምፕሌክስ ነው። በዓለም ላይ የሁሉንም ሰዎች ፍላጎት ማሟላት አይችልም። ማሟላት በጣም ከባድ መሆኑ ይታወቃል። ነገር ግን ትክክለኛ መረጃ ማቅረብ አንድ ጉዳይ ይሆናል። ተቋማቶች በጣም ግልጽ የሆነ ስራ እንዲሰሩ ማድረግ፣ የተቋማቶችን መረጃ ማቅረብ፣ ይሄ ትረስት እየዳበረ እንዲመጣ ማድረግ ይቻላል። እንደዚያ የስራዎችን መስራት በጣም አስፈላጊ ነው። ከነዚህ በተጨማሪ በጣም አስፈላጊው ግን የህዝብ በጣም ኢምፖርታንትና ሳቲስፋክሽን የሚሰጠው በጣም አስፈላጊና ለህዝብ እርካታ የሚሰጡ ችግሮችን መለየት በጣም አስፈልግ፣ እነዛን ችግሮች ለይቶ መስራት፣ የተሰሩ ስራዎችን ደግሞ ማቅረብ በጣም ነው የሚያስፈልገው። በአስተዳደር ላይ ያለ እምነት እንዲያድግ ማድረግ ያስፈልጋል። ይሄ የዲሞክራሲ ስርዓት እንዲያደግም የራሱ እድል አለው። ፕራይቬታይዜሽን እንዲያድግ የራሱ እድል አለው። ጠቅላላ ኢኮኖሚው ያለው ፍጥነት ላይ የራሱ እድል አለው። ስለዚህ እነዚህ መረጃዎች ለእናንተ ለማቅረብ ነው። ለመንግስትም ምናልባት እንደዚያ ግብዓቶችን ሊጠቀሙ ይችላሉ። ለእናንተ መረጃ ለማቅረብ ነው። ማንኛውም ሀሳብ አስተያየት ካላችሁ ዘ ኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ መ